ታብታብ ሼር ኮፒ ሊንክ ለሁሉም አድርጉ። መዝሙሩን እንቀጥላለን። ኔትወርክ በጣም እያስቸገረ ነው ያለው እሱን ደግሞ ታብታብ ካላደረጋችሁ፣ ኮፒሊንክ ሼር ካላደረጋችሁ የኔትወርኩ ሆነውና ለሌሎች ተደራሽ ቀርቡ። ለሁሉም ተደራሽ እንዲሆን ልኬ ላለው ኢንቪቴሽን ኔትወርኩ እንዲለቀው ታፕ ታፕ አርጉ ታፕ ታፕ ኮፒ ሊንክ ሼር አርጉ ለሁሉም እንዲደረስ። አባታችን እንዴት አመሹ? እግዚአብሔር ተመሰገነ። እንዴት አመሽ? እግዚአብሔር ተመሰገነ። ሰላም፣ እንኳን አደረሰች። እንኳን አብረን አደረሰ። እንደናኖት እግዚአብሔር ተመሰገነ ይሁን ያው ቅድም የመረጥሽው ዝማሬ እንግዲህ ለሁሉም ተከታዮቻችን እያዳመጥ እያደረግን ነው። ሀሳብ ያላችሁ ወንድም እህቶች ሀሳባችሁን ብትገልጹልን ከምንም እና ከምንም በላይ ጥሩ ነው።

ቅዱስ ሚካኤል ይህንን አድርጎልኛል፣ ጻድቁ አባታችን አቡነ ተክለ ሃይማኖት ይህንን አድርጎልኛል ብለን የምናስበው እሱን ብናወራ ከምንም በላይ ጥሩ ነው ብዬ አስባለሁ። አብነት አክሴፕት እያረኩ ነው ያለሁት። እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ቤታ መች እንኳን አደረሰ እንኳን አብሮ አደረሰ። እንግዲህ መንፈሳዊ ሀሳቦችን እያወራል መንፈሳዊ ውይይቶችን እየተወያየን ማሪዎችን እየተገባበዝን መልካም የሆኑ ውይይቶችን እያደረግን ነው። እና ምን አይነት ሀሳብ አለህ? መነሻ ሀሳብ ከእናንተ ነው። አንድ መለብ እየልነሳ እሺ፣ ጥሩ ሀሳብ። እንግዲህ እኛ መነሻ ሀሳብ በፊት በነበሩት የቀጥታ ፕሮግራሞች ላይ ትምህርቶችን ተማምረን ከዛም በኋላ በዛ በትምህርቶቹ ላይ ተንተርሰን ነው ሀሳቦችን እንዲሰጡ ስናደርግ የነበረው። አሁን ደግሞ ዛሬ ዕለቱን በማስመልከት ትልቁ እንደ አጀንዳ አድርገን የመጣነው ዛሬ ዝማሬ ምሽት ነው። ይህም እግዚአብሔር የምናመሰግንበት አንድ አለት ሁሉ እግዚአብሔርን እንዲያመሰግን ስለምንፈልግ እሱን የምናመሰግንበትን ምሽት ነው ብለን የተነሳ ነው። ሌላው ደግሞ የተደረገልን ብዙ ተአምራቶች ይኖራሉ፣ በሕይወታችን፣ በጓደኞቻችን፣ በቤተሰቦቻችን ብዙ ታምራቶች ይኖራሉ እና እነዛን ታምራቶች ለመናገር አፋችን የተከፈተ መሆን አለበት። ሁሌም አንድ ነገር ሲደረግልን ባገኘነው አጋጣሚ ስለዛ ስለተደረገልን ደስታ ስለተለወጠልን ነገር ማውራት ይጠበቅብናል እና መናገር ይጠበቅብናል። ዓለም መስማት አለበት ብለን ስለምናስብ እኛ የምናወራቸው እኛ የምንሰጣቸው ሀሳቦች እኛ በአቅራቢያችን እዚው ሆነን ስንከታተል ለእኛ ቅርብ ሊመስለን ይችላል። ራቅ ብለው ደግሞ ከአጠገባቸው የሚያጽናናቸው የእኛን አይነት ሀሳብ ወይም የእኛን አይነት ፈተና ገጥሟቸው ያንም ፈተና እግዚአብሔርን ጠይቀው ምላሹን እየጠበቁ ያሉ ይኖሩ ይችላሉ። ዝም ብለው ያሉ ካሉ ማንቂያ ነው ለነሱ ይሄ ሀሳብ። እነዚህ አይነት ሀሳቦችን በተመለከተ እንዲሁም ሚዲያዎችን መንፈሳዊ ሚዲያዎችን በተመለከተ አሁን የራየኛውን ሚዲያ ማለትም ይህ የዚህ የቲክቶክ ፕላትፎርሙ ከሶስት መቶ በላይ አይደለም ሌሎቹ ደስ ይላል ምንም ቢያንደበት እግዚአብሔር ዶግማ ቀኖና ውቀሩ ስለ ቤተክርስቲያን ቢሟገቱ ደስ ይላል እና ዛሬ